ውቤት ይመርብሽ፣ የእሳቢያችን መነሻ፣ የትጋታችን ውጤት፣ ከቃል እስከ ባህል የተገለጠባት የመደመር ስኬት፣ የንጋት ኮከቧ በህብር የደመቅሽ ከተማችን ውቧ፣ የልዕልና ጥግ ከፍታ ማሳያ ውቢቷ፣ አዲስ አበባ የሁሉ ማደሪያ፣ በኅብረ ብሔራዊነት በአርበኝነት ትጋት፣ ቃል በተግባር ጸንቶ ሲሆን የወል እውነት ተምሳሌ ተምንዳ ሆነሽ ለትውልዱ፣ ክብርሽን የሚያገዝፍ ተደፋልሽ ዘውዱ። የውበት አክሊል ለብሰሽ የክብር ካባ፣ ስምሽን የሚገልጽ ሁኝልኝ አበባ። ድመቂ አብቢ ውቧ ከተማችን፣ ማሳያ ነሽና ለብልጽግናችን። ማሳያም ነሽና የብልጽግናችን። አደሷ ውበትሽ የሁላችን አጸድ፣ ታደሰ ታሪክሽ በመደመር ትውልድ ውቢት ይመርብሽ፣ ውቢት ይመርብሽ፣ በህብር ደምቀሻል። ርጅናሽን እርጅናሽን ጥለሽ አበባ መስለሻል። ውቢት ይመርብሽ፣ የእሳቢያችን መነሻ፣ የትጋታችን ውጤት ከቃል እስከ ባህል የተገለጠባት የመደመር ስኬት፣ የንጋት ኮከቧ በህብር የደመቅሽ ከተማችን ውቧ የልዕልና ጥግ ከፍታ ማሳያ ውቢቷ አዲስ አባ የሁሉ ማደሪያ፣ በኅብረ ብሔራዊነት በአርበኝነት ትጋት ቃል በተግባር ጸንቶ ሲሆን የወል እውነት፣ ተምሳሌተ ምንዳ ሆነሽ ለትውልዱ፣ ክብርሽን የሚያገዝፍ ተደፋልሽ ዘውዱ፣ የውበት አክሊል ለብሰሽ የክብር ካባ፣ ስምሽን የሚገልጽ ሁኝልኝ አበባ፣ ድመቂ አብቢ ውቧ ከተማችን ማሳያ ነሽና ለብልጽግናችን፣ ማሳያም ነሽና የብልጽግናችን። አደሷ ውበትሽ የሁላችን አጸድ፣ ታደሰ ታሪክሽ በመደመር ትውልድ። ውቤት ይመርብሽ ውቤት ይመርብሽ በኅብር ደምቀሻል፣ እርጅናሽን ጥለሽ አበባ መስለሻል።